ቦግ ያሉ ደመቅ ያሉ ከለሮችን የምትመርጡ ከስተመሮች ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄኛው ፐርፕል ከለር አያምርም ወይ? ዲዛይኑ፣ ዲቴይሉ፣ ሁሉም ነገር በጣም የሚያምር ቆንጆ ቆንጆ የፈትል አልባሳትን ነው ዛሬ ይዤላችሁ የመጣሁት። ሰላም ጤና ይስጥልን፣ ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? አያችሁት? ይሄ ልብስ አያምርም? ሾርት ቪዲዮ ላይ ፖስት አድርጌው በጣም ብዙ ከስተመሮች ወዳችሁት ነበረ። ዛሬ ደግሞ ረዘም ባለ ቪዲዮ ዲቴሉ ምን እንደሚመስል እያሳየኋችሁ አብራችሁ ቆያለሁ። በሚያምር የሲንጀር ጥልፍ የተጠለፈ የሀበሻ ቀሚስ ነው። ልክ እንደዚህ እንደምታዩት ፊትለፊት ላይ የሚያምር ጥልፍ ታች ላይ ድረስ ወርዷል። ታች ላይ ቆንጆ መስቀል አድርገናል። ጀርባው ላይ ባለ ሁለት ደረጃ ይህንን የመሰለ ቆንጆ አረንጓዴ ጥለት ተጠቅመናል ማለት ነው። መቀነቱ ደግሞ ደረጃው ባለ ሶስት ነው። እንደዚህ እንደምታዩት ቀሚሱ ባለሁለት መቀነቱ ባለ ሶስት ጥለት ነው። በጣም ነው የሚያምረው። መቀነቱ ልክ እንደዚህ እንደምታዩት ሰፋ ያለ መቀነት ነው። ትልቅ መቀነት ስትፈልጉ እንደ ስካርፕ ጣል አድርጋችሁ መልበስ እንድትችሉ ተደርጎ የተሰራው የሀበሻ ቀሚስ ነው። ብዙ ጊዜ የፈትል የሀበሻ ቀሚሶቻችን በጣም ነጠላቸው ትልልቅ ስለሆነ ልብሱን ይሸፍነዋል። ሰው ኦፕሽናል ይሆናል። ይህኛውን ጣል ታደርጉታላችሁ ማለት ነው። በጣም ነው የሚያምረው። እንደተለመደው ፈትሉ ደብል ነው። ልክ እንደዚህ በደብል ፈትል አድርገን ሰርተነዋል። ከታች ደግሞ ሳተን ገበር ተጠቅመናል። ከፊት ለፊት ያሉ ሁለት አርቦች ጥለት የላቸውም። ከኋላ ያለው ሁለት አርብ ደግሞ ጥለት አለው ማለት ነው። ጀርባው ደግሞ እንደዚህ አይነት ሉክ አለው። ቀቅ ያለ የወገብ ላስቲክ ተጠቅመናል። እንዲጠብና እንዲሰፋ እንዲሆን አድርገን የሰራነው ማለት ነው። ነጠላው ደግሞ ይህንን ይመስላል። ቆንጆ ትልቅ ነጠላ አለው። ይህንን ቀሚስ እኛ ጋር በ13 ሺህ ብር ብቻ ነው የምታገኙት። በጣም በሚያምር ፈትል ቆንጆ ሆኖ በሲንጀር ጥልፍ የተጠለፈ ቆንጆ የፈትል ቀሚስ እኛ ጋር በ13 ሺህ ብር ብቻ ነው የምታገኙት። ይህንን ኦርደር ስታደርጉ የሚወስደው ሶስት ሳምንት ነው። ሰው ይህንን እያሰባችሁበት ጊዜ እየሰጣችሁን ቆንጆ ቆንጆ የሀበሻ ቀሚሶችን እንሰራላችኋለን ማለት ነው። ሰው ኮንታክት አድርጉን፣ ደውሉልን፣ ጻፉልን። በአካል መታችሁም ለማሰራት ለምትፈልጉ ደግሞ አድራሻችን ሾላ ገበያ ለምለም የመርካቶ የገበያ ማዕከል ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ። ለቤተሰብ ነበር የሰራ ነው። እቺ ለልጅ የሰራነት ቀሚስ ነች አታምርም። ሙሉ ቤተሰቡ ነበር ያሰሩን፣ የወንድም የሴትም አንድ ላይ ነው የሰራንላቸው ማለት ነው። ይሄ ደግሞ የባለቤቷ ነው። በዚህ መልኩ አድርገን ሰርተንላቸዋል። ዲዛይኑ አያምርም። በጣም የሚያምር ቆንጆ ስራችን ነው። እኛም በጣም የወደድነው እነሱም ደግሞ ወደውት በጣም የተመሰገንበት የሀበሻ ቀሚሳችን ነው ማለት ነው። ስለዚህ እናንተም በግሩፕ ማሰራት ከፈለጋችሁ ኮንታክት አድርጉን። ይሄኛው ቀሚስ ደግሞ ፐርፕል ከለር ነው፣ ወይን ጠጅ ከለር የምንለው አይነት ነው ማለት ነው። ከለር ኮምቢኔሽኑ አያምርም? ወይን ጠጅ በጥቁር ነው ከለር ኮምቢኔሽኑ። ትከሻዋ ላይ ያለችው መስቀል ደግሞ ለቀሚሱ በጣም ውበትን አላብሶታል። ጀርባው ይሄንን ይመስላል። ደረጃ ልብስ ነው። ከጀርባ በኩል ያለው ደረጃ ነው። ከፊት ለፊት ያለው ደግሞ ይህንን ይመስላል ማለት ነው። ከታች ፊት ለፊት ላይ ዙሪያ ጥበብ ነች። ከዛ ከጀርባው ደግሞ ልክ ጭናችን አካባቢ ላይ ደግሞ ሌላ ሁለተኛ ተደራቢ አለው። አያምርም ወይ? እኔ በጣም የወደድኩት የሀበሻ ቀሚስ ነው። እናንተም ደግሞ እንደወደዳችሁ ተስፋ አደርጋለሁ። እንደተለመደው መቀነቱ ትልቅ መቀነት ነው፣ እንደዚህ እንደምታዩት ስትፈልጉ እንደ ስካርፕም ሊሆን የሚችል አይነት መቀነት ነው ማለት ነው። በጣም ነው የሚያማምሩት፣ የሀበሻ ቀሚሶቻችን በጣም ቆንጆዎች ናቸው። ፈትላቸው ጥራቱ፣ የጥልፉ ሲንጀሩ፣ ስፌቱ፣ ሁሉም ነገር በቆንጆ ሁኔታ የተጠናቀቀለት የሀበሻ ቀሚስ ነው። እንደተለመደው ደብል ፈትል ነው የምንጠቀመው። ልክ እንደዚህ ከፈትሉ ስር ደግሞ ሳተን ገበር ተጠቅመናል ማለት ነው። በጣም የሚያምር የሀበሻ እኔ እንደወደድኩት እናንተም ትወዱት አላችሁ ብዬ ተስፋ አደርጋለሁ ቆንጆ የሚያምር ትልቅ ነጠላም አለው። ይህንን የአበሻ ቀሚስ እኛ ጋር በ14000 ብር ብቻ ነው የምታገኙት። ሰው ያያችሁት የወደዳችሁት፣ ኦርደር ማድረግ የምትፈልጉ ከስተመሮቻችን በስልክ አማራጮቻችን፣ በዋትሳፕ ወይንም በቴሌግራም ኮንታክት አድርጉን። በአካል መጣችሁ ለማዘዝ ለምትፈልጉ ደግሞ አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ህንፃ ለምልም የሚመርካቱ ህንፃ ሁለተኛ ፎቅ መቶ አምስት ቁጥር ላይ ታገኙናላችሁ ማለት ነው። ለጥራት እና ቆንጆ ቆንጆ ልብሶችን መልበስ ከፈለጋችሁ ምርጫችሁን ማዛ ጥበብ አድርጉ። ቴንኪ ሶ ማች። ይሄኛው የሀበሻ ቀሚስ ደግሞ ከዚህ በፊት አሳይቻችሁ ነበር። በርገንዲ በሰማያዊ ከለር ሰርተነዋል። አሁን ደግሞ ደመቅ ያለ ከለር ፈልጋለሁ ያለችን ከስተመራችን ነበረች። ስለዚህ በኦሬንጅ ኦሬንጅ ከለር በነጭ ኮለር ኮምቢኔሽን በዚህ መልኩ አድርገን ሰርተንላታል። ጸይም ስለሆነች ፈካ ያለ ከለር ነበር እና ወጣ ያለ ከለር ነበር የፈለገችው። ሶ በዚህ መልኩ አድርገን ሰርተንላታል። እኔ በጣም ነው የወደድኩት። እሷም በጣም ወዳው ቴንኪዩ ብላን የወሰደችው የሀበሻ ቀሚስ ነው ማለት ነው እንደተለመደው ፈትሉ ደብል ነው። ከዛ ስር ደግሞ ሳተን ገበር ተጠቅመናል። መቀነቱ በጣም ነው የሚያምረው ልክ እንደዚህ እንደምታዩት የዚህኛው መቀነት እንደ ሌሎቹ መቀነቶች ትልቅ አይደለም የተቆረጠ የዛኛው የደብሉ ሁለት ሆኖ ነው የሚሰራው። ያው ዋጋው ዲፔንድ ያደረገ ነው። ይህንን የሀበሻ ቀሚስ እኛ ጋር በስድስት ሺህ ብር ብቻ ነው የምታገኙት ማለት ነው። የስድስት ሺህ ብር ቀሚሶቻችን መቀነታቸው ጠበብ ያሉ ናቸው። ሌሎቹ ደግሞ ባለ አስራ ሶስቱ ባለ አስራ አራቱ ደግሞ መቀነታቸው ትልቅ ነው። ሶ ዋጋቸውን ያገናዘበ ቀሚሶቹን ያገናዘበ ያው እንደ የዋጋቸው ዲፍረንስ ያመጣል ማለት ነው። ነጠላው በጣም ትልቅ ነጠላ ነው። ለቤተክርስቲያን ሊሆን የሚችል ነጠላ ነው ማለት ነው። በጣም የሚያምር የሀበሻ ቀሚስ ነው። እኛ በጣም ወዳነዋል። ከስተመራችንም በጣም ወዳው ቴንኪዮ ብላ የወሰደችው የሀበሻ ቀሚስ ነው። በግሩፕ ነበር የሰራንላቸው፣ ብዛት ነበር የተሰራው። በጣም ወደውታል። ደግሞ አንድ ላይ ሲለበስ በጣም ቦግ የሚያደርግ አይነት ከለር ስለሆነ በጣም ወደውት ነበረ። ለባለቤቷም ደግሞ በዚህ መልኩ አድርገን ሰርተንለታል። ሰው በጣም ቆንጆ ከለር ነው። ደመቅ ያለ ከለር ለምትወዱ ከስተመሮቻችን ይሆናል ብለን እናስባለን። እነዚህን የሀበሻ ቀሚሶች እናንተ በምትፈልጉት የከለር አማራጮች ኦርደር ማድረግ ትችላላችሁ ማለት ነው። ፈዘዝ ባለ በደመቀ እናንተ ብቻ በዚህ ይሰራልን ማለት ብቻ ነው የሚጠበቅባችሁ። ይሄኛውስ አያምርም? በጣም የወደስኩት የሀበሻ ቀሚስ ነው። ይሄኛውም ቆንጆ ሲንጀር ጥልፍ የተጠለፈ የጎንደረኛ ቀሚስ ነው ማለት ነው። ትከሻ ላይ ያሉት መስቀሎቹ እንዲወጡ ተደርገው የተሰሩ የሀበሻ ቀሚሶች ናቸው። ሶ አንዳንድ ከስተመሮች ትከሻ ላይ ያሉ መስቀሎችን ይፈልጓቸዋል። አንዳንዶቹ ደግሞ አይ ይቅርብን ይላሉ። ሶ ምርጫችሁን እናከብራለን። በምትፈልጉት አይነት አማራጮች እኛን ማዘዝ ብቻ ነው የሚጠበቅባችሁ። እቺም አረንጓዴ ጥረት ያላት የሀበሻ ቀሚሳችን ነች። በጣም ነው የምታምረው። እንደ ተለመደው ፈትሉ ደብል ነው። ከዛ ስር ሳተን ገበር ተጠቅመናል። በጣም ቆንጆ ቆንጆ የሀበሻ ቀሚሶችን እኛ ጋር በተመጣጣኝ ዋጋ ታገኛላችሁ ማለት ነው። እታች የተጠቀምነው አረንጓዴ ከለር ስለነበረ ነጠላውም አረንጓዴ ከለር ነው። ቆንጆ ትልቅ ነጠላ አለው ለቤተ ክርስቲያን የሚሆን ነጠላ እንደኔም እንደወደድኩት እናንተም እንደምትወዱት ተስፋ አደርጋለሁ። ይህንን የሀበሻ ቀሚስ እኛ ጋር በ ስድስት ሺህ አምስት መቶ ብር ብቻ ነው የምታገኙት። ሰው እየደወላችሁ ኦርደር ማድረግ ትችላላችሁ። በአካል መጣችሁ ኦርደር ማድረግ ለምትፈልጉ ደግሞ አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው አዲሱ ህንጻ ለምለም መርካቶ ህንጻ ይባላል። እሱ ጋር መጣችሁ ኦርደር ማድረግ ትችላላችሁ። ይሄ ቀሚስ አያምርም? እኔ በጣም የወደድኩት የሀበሻ ቀሚስ ነው። ከለር ኮምቢኔሽኑ ወጣ ያለ ነው። እስከዛሬ ከሰራናቸው የሀበሻ ቀሚሶች ይሄ ከለር ወጣ ያለ ከለር ነው። ለቀቅ ያለ የወገብ ላስቲክ ተጠቅመናል። ፊት ለፊት ላይ ልክ እንደዚህ የሲንጀር ጥልፍ ነው የተጠቀምነው። ጥለቱ ደግሞ ይሄ አብሽ ከለር የምንለው አይነት ጥለት ነው የተጠቀምነው። ጥለቷ ቀጠን ያለች ደረጃ አለችዋት። በዚህ መልኩ አድርገን ሰርተንላታል ማለት ነው። ከስተመራችን ይሄንን አድርጉ፣ ይሄንን አድርጉ ብላ ራሷ ነች ይሄንን ከለር ኮምቢኔሽን ክሬት ያደረገችልን ማለት ነው። እኛም በጣም ወደነዋል። በዚህ መልኩ አድርገን ሰርተንላት ቴንኪው ብላ የወሰደችው የሀበሻ ቀሚስ ነው ማለት ነው። እናንተም ደግሞ ይሄንን ከለር ኮምቢኔሽን ከወደዳችሁት ማሰራት ከፈለጋችሁ እየደወላችሁ ኦርደር ማድረግ ትችላላችሁ። ቀሚሶችን ኦርደር በምታደርጉ ጊዜ ረዘም ያለ ጊዜ ብትሰጡን ለጥራት ጠንቀቅ ብለን እንድንሰራው ያደርገናል ማለት ነው። ስለዚህ ኦርደር ማድረግ የምትፈልጉ ከስተመሮቻችን ጊዜ እየሰጣችሁ ቢሆን ይመረጣል ማለት ነው። ሶ ይህንን የሀበሻ ቀሚስ እኛ ጋር በስምንት ሺ ብር ብቻ ነው የምታገኙት። እየደውላችሁ ኦርደር ማድረግ ትችላላችሁ። እናመሰግናለን። ሰላም ሆኖ